ጆሮ በጣም ያሳዝናል። እንግዲህ ሀናን ብር አግዛት አለሁ ለአባቱ ሕክምና ማገዝ አለብኝ ብሎ ስለወሰነ እንግዲህ ብሩን ደግሞ ከየት ማምጣት ስለማይችል ወደ አባትየው ቤት ነበር ሄዶ አባትየውን ብር ስጠኝ ያለው ማለት ነው። አባትየው ደግሞ በጣም ክፎ ነበር እና እንግዲህ በፖሊስ አስይዞ አሳስሮታል ማለት ነው። በጣም ያሳዝናል በእውነት ጆሮ ታሪክ በጣም ያሳዝናል፣ ልብ ይሰብራል። እንዲሁም ደግሞ እንግዲህ ባለፈው የሰላም ጓደኛ አግኝቷት እንግዲህ እሷ ዞር ባች በሰዓት ከስካ ስልኳ የሀናን ስልክ ወስዶ ነበር ና ሀና ላይ ስልክ እየቀጠቀጠ እየዘጋችበት ነበር ማለት ነው። እንዲሁም ደግሞ ሰላም እንግዲህ ስልኳ ሲጠራ እኔ ላንሰው ብላ ስታነሰው እሱ እንደሆነና ይህና አንዳንዴ እንደወደደ ፍቅር እንደያዘ እየገለጸላት ነበር ማለት ነው። ሰላም እንግዲህ ስለምትወደው፣ እሱ ደግሞ አይወዳትም። ለሀና እየማከረቻት ነበር አልደወለልኝም፣ ልደውለት እንደ እያለች ምን ያክል እንደምትወደው እሱ ደግሞ እንደማይፈልጋት እየነገረቻት ባለ ሰ ስልኳ ስጠራንሹ ስትላት አያላቀው ማታ ጀምሮ ይደውላል እያለች ነበር። በቀኝ ልዝና ናበት አለቻት እና እናስታነሰው የራሷ ፍቅረኛ ለህና ፍቅሩን ሲገልጽ እናሰማች በጆሮዋ ማለት ነው። እንግዲህ እናቷን ደግሞ የሰራት የሰላምን እንግዲህ ፍቅረኛ ነበር፣ የእናቷ ሰራተኛ ነበር። ቢሮ አባሪው አንተን አባሪ እያለቻት ነበር ማለት ነው። በስተመጨረሻ እንግዲህ ጆሮም ታስሮ አለ

በያላችሁበት ሰላማችሁን ላይ አለ ያብዛላችሁ፣ እያልኩኝ ኖላዊ ድራማ እንደቀጠለ ነው። እንግዲህ ባለፈው ሰላም እንግዲህ ከጓደኛዋ ጋር ወደ ካፊታል ተገናኝተው ባለ ሰዓት እሷ ፊት ልታጠብ እስኪ ልምጣ ብላ ዞር ስትል ከስልኳ ላይ የሰላምን ስልክ እንግዲህ አንስቶ የሀንን ቁጥር እየወሰደ ነበር ነበር ማለት ነው እንግዲህ ከተለያዩ በኋላ ቤት ከመጣች በኋላ ሰላም ይደውልልኛል ብላ ስጠብቅ እሱ ግን አልደወለላትም ማለት ነው። ያው እንግዲህ ታፌቱንም ቢሆን እሷ ገንዘብ እየሰጠችው አብሯት እንደነበርና እንደማይፈልጋት እሷ ብቻ እንደምትወደቡ በተደጋጋሚ ላህና እየነገረች ነበር ማለት ነው። ይህ ችግር እንኳ ሲደርስባት ስታረግዝ እንኳ ያን ሁሉ ችግር ደርሶባት አልጠየቃትም ማለት ነው። በጣም በጣም ይከብዳል። ደግሞ የእሷ ማለት ነው ያው እሱ ብቻ የምታፈቅረው እሱ ቦታ ያለው ለእሷ ማለት ነው እንገዲ እና በተለይ መጋሚ ጥያቄ ስታበዛባት፣ አናም ደግሞ ተገናኙ፣ ደዊለት እያች የተገናኘች ነበር። ብትገናኝም ዞሮ ግን ያው ነበር እንግዲህ ወንድ ልጅ ተደገመ። በጣም ከባድ ነው እና ሰላም ስለምትወደው የደውልኛ ላይ ይጠበቀች ነበር እና ሳይደውላት ቀርቶ በጣም ልቧ ተሰብሯል ማለት ነው። እንግዲህ ወይዘሮ ሜላት ሀናን ባለፈው አስጠንቅቃት ነበር። አዘራ ተጠንቀቂ ብላት ነበር። ማነው እንግዲህ የሰላም ጓደኛ መሆኑን አታቅም ወይዘሮ ሜላት ማን የልጇ ጓደኛ መሆኑን እንግዲህ እንትናን አታቅም ማለት ነው ሀና እንግዲህ

ወደ አባቴ ገሄዲ ምናምን ስትለው አይ ምህድበታለኝ ምናምን ብሎ ወደ አባትየው ቤት አካባቢ ሄዱ። እንግዲህ አባትየውን ብራን ቀየረ ንነሳነት ነበረ። ወደዛ አካባቢ ሄደው እንግዲህ የአባትየው ልጅ አለች እንግዲህ ጆሮ እንደ ወንድም አርጋ የቀረበችው፣ እሷ ደግሞ እየጠበቀችው ነበርና አባቷ እንደሚገለውና መጥፎ ነገር እንደ እንደሰበለት እየነገረችው ነበር። ራክ ቅርብ አባቴ ጋር ራቅ ይገላ እሱ በጣም ጨካኝ ነው እያለችው ነበር። እሱ ደግሞ አንቺ ተልከሽ ነው እያለ እሷንም በጣም አስቀየማት ማለት ነው። አባቱ የሆኑ ጊዜ ያገኘው እንግዲህ ማታ ይዘልይ ብርድ ታል መጣት ወይም ሳሰጣኝ እንተያያለን ብሎ ነበር ያስጠነቀቀው። በስተ መጨረሻ ግን አባት እየወጥ መር ነበር ለጆሮ ያሰበለት ወይም ደግሞ ያዘጋጀለት ማነው? በጣም ያሳዝናል። የሰው ልጅ ድሀ እስከሆነ ድሀ ሆኖ በዛ ላይ እንደዚህ ያለ አንድ ሰው በድህነቱ ላይ ደግሞ ሌላ ችግር ሲጠረረበት በጣም ከባድ ነው። እንግዲህ ሰላም ራሷን ትንሽ ከራሷ ጋር ተጣላች፣ ለምን አደወልኝ እያለች ማለት ነው እንግዲህ ሀና ወደ ስራ ተመጣች። በኋላ አንተና እየደውልላት ነበር እየዘጋችሁ ነበር ማታቀም ሰው ከሀና ግን አታነሳም ስልክ ማለት ነው። ከዚያም እንግዲህ ከእናቷ ከአንተናን ምሳሌ ጋብዝህ እያለችው ነበር ማለት ነው። ቤት ጋብዥኝ እያላን ነበር። ለምንድን ነው ቤት የምትሄደው ሀና ለመያት ነው እያለችው ነበር እና ከዚያ በኋላ እንግዲህ ወደ ምግብ ቤት ገብዞ መግስቶ ደግሞ ቤት ስታመጣው ሀና ና አንተና ፈጠጣሉ። ያ ማለት ግን ሀና ሰላም ሰላም ያለውን ያለው ንግር ስለምታቅ ያለ ሰላም ጋር ያለው ችግር ወይም ደግሞ ፍቅረኛ እንደሆነ ስለምታቅ ነው የደነገጠችው ማለት ነው። ምክንያቱም መሆኑን አታቀውም። ግን ሰላም ጋር ስለነገረቻው ጓደኛው ስለሆነች ስለነገረቻው ነው እንደነገጠችው እንግዲህ ጠርታ መሳል ስትላት ወይዘሮ ሚላ በጣም ነበር ስትል የደነገጠች ማለት ነው። ሀናን እንግዲህ እንደ ልማዷ ሰላም አልደወለም ብላ ስትላት ልደውለት እንዲህ ወይም እያለቻት ነበርና ደዊለት እያለቻት ስትል ያህና ስልክ ጩሆ ማለት ነው። ያሳየና ስልክጮ አንሹን ጁ ስትላት አይ አላቀውም ማታ ጀምሮ ይደውላል አላቀውም ስላታለች። አንጆ ማኔር ስላና በበራ ስታነሳው የፍቅረኛዋ ድምጽ ነው። ሀናን እንግዲህ የዘለት ያየፍለታ ነው ድርኩሽ እያለ ፍቅሩን ሲገልጽላት ሰማች በጆሮ ማለት ነው። ሰላም ባሳዝናለች። ያን ጊዜ እንግዲህ ትፈልጊዋለሽ እንዴ አንተናን ብላ ወደ ሀና ነው ያፈጠጠችው ማለት ነው። እሷ ኮራሱ ማን እንደደወለ ምስኪን ሀኒ አታቅም ማለት ነው።

ምን ሆነ ያለው ድርጅት የበሱ የሚንቀሳቀሰው ብላ ስትላት እንግዲህ ከሰማሽኝ ያባሩ ነበር ተቆጣይቶች አማን ነው። ከዛ ወዲህ ሀና ሀዲያ እንግዲህ ከሃና እናይቱ ሃናን ሰላም ሰላም እንግዲህ ሰላም ሰብ ያደረገችው ለምንድን ስትላት ሃናን እየበጣበጣት ነው እየረብሻት ነው ነበር ያለችው እና እናይቱ ደግሞ ሀና ሀዲያ ስጠይቅ አረን ያለቀው ምናምን ነገር ስላታለች እና ምንም ግንኙነት አይ አንቺ ፍላጎት ካለሽ ጣልቃ አልገባም። ግን ደግሞ ባበልሽም ልጅ ላንዴ ሰላም ነው የምናማየሽ ስትጓጂ አልፈልግም። ግን አንቺ ፈቃደኛቶች ደግሞ ጣልቃ አልገባም። እያችሁ ነበር የምታዋሉ ምንም አልገባኝም እያለቸ ነበር ማለት ነው። ሀና እንግዲህ አታቅም። ማን የደውልባት ምን አታቅም ማለት ነው። እሺ ችግር የለውም በቃ፣ እየተባባው ሲባሉ እንግዲህ ምንድን ነው ያደረገች ወይዘሮ ሜላት እንተነ ወደ ቤት ምሳ ጋብዛ ከምሳውን ከበላችሁ በኋላ እንግዲህ ምንም ሲመጡ ሀና በጣም ደንግጣለች ማለት ነው። ምክንያቱም ሰላም ነግራታለች። ሰላም ደግሞ እናቷ የነገረቻት እና ሀና ለሰላም ስትል ታዋያ ስትል እናትሽ ቤት ኩሽና መጥተው እንደዚ እንደዛ ሀሉኝ ስትላት አንቺ ትፈልጊዋለሽ እንዲያንተናን ነበር ያለቻ ማለት ነው። ምንድም እየነፈልጉ ይታቀዋለሁ እያቸው ነበር ሀና ማለት ነው። ከዚያ በኋላ እንግዲህ ቁጭ በይሽ ሌላ ጉርድ ደሞ ንገርሽ። እሺ፣ አንተና ማለት የኔ ያረገስኩለት ፍቅረኛዬ ነው ስትላት በጣም ነበር የቆመች እና የደነገጠች ማለት ነው። እና ስልክም ሰጥቶት ነው ስታ፣ ስልኩም ማን ሰጠሽ? እንግዲህ አንች ታውቂያለሽ እያጨነች ነበር ሰላም ማለት ነው። ከዚያ በኋላ ይህን በላት ወይዘሮ ሜላ ደግሞ ቤት ይዘው ስመጣ ምሳ ጋብዛ ደግሞ ደሞ በጣም ነው የደነገጠችው ማለት ነው። ተማክ ሰላም ያለውን ነገር ስለነገረችው ማለት ነው። ከዚያ በኋላ እንግዲህ ምንድነው ጀን ከጥምናን የርቲስ ዝሩ ሜላ ተንተሰተን ለምሳ ታበላችሁ በኋላ ሌላ ደሞ ሰርፕራይዝ አለ ነበር ያለችው ማለት ሰርፕራይዝ አለ ብላ እንግዲህ የደሞዝ ጅማሬ ነው እያለ ደስ ሲለው፣ ነገር ግን የተዘጋጀለት ወረቀት ከስራ መባረሩን የሚያሳየ ነበር። ማንንም ደሞ ሰርች ማጥፍች ነው ስራ መታበር እያለ እንትን ቢልም ሰላም መጣች ማለት ነው። ሰላም ስመጣ ግን ያው ሁሉን ነገር እንትን አዘረጋገፈች። ከዚያ በኋላ እንዴት ልጅ እንዴት ታደጋለ ብላ እንግዲህ ያለውን ነገስ ስለመጣቀ ታስራ ተባረረ። የሰላም ጓደኛ ማለት ነው። ሰላም እንግዲህ ይቆርጥላታል ማለት ነው። አሁንም ደሞ እንግዲህ አረፈች ተመጨናነቅ ጆሮ ነው እንግዲህ። ጆሮ ደግሞ በስተመጨረሻ ለሃና ብሎ እስር ቤት ገብቷል። በጣም ያሳዝናል። እውነት የሚያሳዝነው ጆሮ ነው ማለት ነው። በጣም ያሳዝን ደግሞ አሁን ላይ ሃና ጋር እየተግባቡ ነበር። የዛን ዕለት ጠዋት እራሱ ሰላም እያለችው ነበር። እስከ ዛሬ አይተቃቀፉም ነበር እንደዚህ። ሰላም ግን አሁን እየተለመዱ እያለ ሰላም እየተባባሉ እየተጋቀፉ ነበር። በጣም ተደስተው ነበር ማለት ነው። እና በስተመጨረሻ እንግዲህ